አቤት ውበት፣ አቤት ቀለበት አደራረግ፣ የቬሎ ማማር፣ የሱፉ ማማር። ውበት ሲለካ በሀይሚና በብሩኬ ነው ለካ። የእውነት እንዴት እንደሚያምሩ ጠዋት ላይ ፖስቱን ሳየው በጣም ነው የደነገጥኩት። እውነት እንባዬ ነው የፈሰሰው ለምን እንደሆነ አላቅም። በጣም ነው ደስ ያለኝም ደንግጭ አለውም። ቪዲዮ እስከሚለቀቅ በጣም ቸኩዬ ነበረ። ቪዲዮ ሲለቀቅ ከመጀመሪያ እስከ መጨረሻ ሳየው በጣም ተደምሜ ያቺ እውነተኛዋን ቀን ነው በጣም ይናፈኳትና እግዚአብሔር እውነተኛዋን ቀን ያቅርባትና ተጣምራችሁ በአንድ ጣራ ውስጥ በአንድ ጎጆ ውስጥ ለመኖር ያብቃችሁ፣ አራት ልጆችም ተወልደው ለማየት ያብቃን ማለት ፈልጋለ የጨሪቃ ፋሚሊ ቤተሰቦች፣ የእውነት በጣም ነው ደስ ያለኝ እንደዚህ ራሱ ማየት፣ በቬሎና በሱፍ ሀይሚና ብሩኬ ማየት እውነት በጣም ነው ደስ የሚለውና ሰላም ለእናንተ ውድና የተከበራችሁ ቤተሰቦቼ፣ በያላችሁበት ሰላማችሁ ብዙ ይበርልኝ። እህቶቼ የምታበረታቱኝ ሰብስክራይብ የምታደርጉኝ በሙሉ የጨሪቃ ፋሚሊ ቤተሰብ፣ የሃይሚና የብሩኬ አድናቂዎች ወዳጆች፣ የእውነት ከነሱ ተርፋችሁ ለእኛ ለእህቶቻችሁ እንኳ አረባ ገን ላለን እህቶቻችን ዩቱብ ለምንሰራ እህቶቻችሁ እንኳ ሰብስክራይብ ነው የምታደርጉት፣ አስተያየት ጽፉልናላችሁ እና በጣም አድርገን እናመሰግናችኋለን። በጣም ነው እኔ የምወዳችሁ የእውነት በጣም ወዳችኋለሁ፣ ስለምታበረታቱኝ ዛሬ ደግሞ ጨሪቃዎች ደግሞ እምር ፍክት ት ብለው ለየት ባለ ቪዲዮ በቬሎ በሱፍ ሀይሚ አያልቅባትም። በቃ ይቺ ሴት ማለት ነው በቃ ሴት እኮናት። ሀይሚዬ ነገ ለወንድሙ ሚዜ ስለሆነ ሳትቀደም ልትቀድም። ሴቶች አይናችሁን ወደታች አድርጉ፣ ከብሩኬ አይን ላይ አንሱ አይናችሁ። ብሩኬ የሀይሚና የሀይሚ ብቻ ነው እና ትናንትና ራሱ ቲክቶክ ላይ እያስተላለፈው ጸጉርህ አያምርም ስትለው ሴቷ ምንድን ነው ያላት? ቤብዬ ከወደደችው ለሌላው ግድ አይሰጠኝም አለ። በቃ ሚስቱ ከወደደችለት ሴቶች ምን አገባችሁ? ምንም አያገባችሁም። እና ዛሬ እንግዲህ የሀይሚዬ አፍቃሪዎች የብሩኬ አፍቃሪዎች፣ እግዚአብሔር ጤና እንደሆነ ጥናቱን ይስጣችሁ። ሌላ ምንም አልላችሁም። እንደዚህ ይህን ሸበላ የሆነ ልጅ ሀይሚዬ ቆንጆ ጋር ስታውት ምን ተሰማችሁ? ሀይሚዬን የመሰለች ልባም ሴት የኔኔ የምትሏት ወንዶችስ ከሸበላው ጋራ ስታዋትስ ምን ተሰማችሁ? የእውነት እንዲያው ጥናቱን ይስጣችሁ ማለት ይፈልጋለሁ። እና እውነት ለመናገር በጣም ደስ ብሎኛል። የዛሬው ቪዲዮ በጣም አስደስቶኛል፣ በጣም ማለት ነው። እና እግዚአብሔር መጨረሻችሁን ያሳምርላችሁ፣ ፍቅሩን ያብዛላችሁ። ብሩኬ ደግሞ ትዳር አትፍራ ለምን ትፈራለህ? የእውነት ከአንድ ሁለት ይበልጣል እንዴ? ለምን ትፈራለህ? አትፍራ። እንዴ ማን እናቶቻችን እኮ በ13 አመት በ14 አመት እንደዛ ነው ያገቡት። እኛ ነን እንጂ የቆየነው እኛ በሃያዎቹ ቤት ነን ያለ ነው አይደለ? ስለዚህ ትዳር አትፍራ። ያው የምትበላው ነው የምትበላው። ሀይሚዬ ደግሞ ለብዙ ትተርፋለች። ጀግና ናት። የስራ ሴት ናት። የስራ አይዲያ አንደኛ ናት። ቤት አያያዝ አንደኛ ናት። ይህን ሁሉ ደግሞ ጋሽዬ መስክሮላታልና ቅመም የሆነች ልጅ ጊዜ ሳታባክን ወደ ትዳርህ እንድትገባ አራት ልጆች ተወልዶ ማየት እንፈልጋለን። የጨሪቃ ፋሚሊ ቤተሰብ እናንተን ለመዳር በቃ ሳይተኛ ነው የሚያድረው። ሰምታችኋልና ሀይሚዬና ብሩኬ ማለት ነውና እውነት ለመናገር በጣም ደስ ብሎኛል። እንደዚሁ ነው ስላየዋቸው፣ ሀይሚዬ ደግሞ ብሩኬን ስላስደነጋገጥሽው ስላደነባበርሽው በጣም ደስ ብሎኛል። እና ወንዶች ደግሞ ትዳር በጣም ይፈራሉ በጣም ማለት ነው። እና አትፍሩ፣ ችግር የለም እኮ አትፍሩ፣ ምንም ችግር የለም ትዳር ውስጥ አሉ፣ አያስፈራም አሉ ሲሉ ሰምቼ ነው ቤተሰብ እና በያላችሁበት ሰላማችሁ ብዙት ይበል። መልካም ጊዜ ሁላችሁ ባይባይ